አብርሃም የፍቅር ጥያቄውን አልቀበል አላት። ከካሜራ አማኔ የደረሰኝ መረጃ ነው። ይሄው ነው እንግዲህ፣ አንድ ባለ ትዳር ላይ ፊጥ ማለት መዋረድ፣ ሄርሜላ ተዋርዳለች ማለት ነው። ቪዲዮውን ቢቋረጥም እነሱ ሌላ ነገር ሊሰሩበት እንደሆነ እና አብርሃም እኔ የፍቅር ጥያቄ አልቀበልሽም እንደ ማንኛውም ሰው እወድሻለሁ አከብርሻለሁ ማለቱ ተሰማ። ምክንያቱም አብርሃም ታደሰ የልጅ አባትና ትናንት ከትናንትና ወዳ ደግሞ ሰርጉን አለሙን ያየሊ ስለሆነ በዱባይ ከተማ ላይ አብርሃም የፍቅር ጥያቄውን አልተቀበለም። እንኳን ደስ ያላችሁ። ታዲ ሄርሜላ ተቀጣጥላ ለሚያከብር ሰው ዝምታ ትልቅ መልስ ነው ስትል መልሳለች ማለት ነው። ለሩታ መለሽም አልመለሽም ሩታ እንደሆነ የሰማኒያ ባሏን ነው ስትከራከርሽ የነበረው ማለት ነው። ታዲያ ሌሎቹ እነብሩ ሩኬና እናቤላ እንዲሁም እነ ቡቻ በጣም ያስደነግጣቸው እና ያሳሰባቸው ነገር የሄርሜላ ነገር ነው። ሄርሜላ አሁንም ራሴን አጠፋለሁኝ በማለት ወደ ገመድና ወደ ጫካ ልትሄድ እንደሆነ ከአንዳንድ መረጃዎች የደረሱኝ ነው። አዎ ይሻልሻል። ታንቆ መሞት የሰውን ባል ከማፍቀር ታንቆ መሞት መታደል ነው እልሻለሁ። በሶሻል ሚዲያ ላይ ራስሽን ያረከሽ ብቸኛዋ ሴት ሄርሜላ ስለሆንሽ ለአንቺ ሞት ነው እላለው። ታዲያ ማይክል ጃክሰን ፕሮግራሙን ጥሎት ነው የወጣው። ምክንያቱም እኔ ከሩታ የሚበልጥብኝ ነገር የለም ብሏል። አዎ የምታስከብርህም የምታስወድድህም ሮታ ሀብቴ ናት። ጀግናው ማይክል ጃክሰን እንግዲህ ሶሻል ሚዲያውና ቲክቶኩን ማነጋገር ያደረገው የሄርሜላ ነገር እምን ደረሰ እንዴት ነው ለምትሉኝ ከካሜራ ማኔ የሰማሁትኝ መረጃ ነው። እንግዲህ አልተቀበላትም፣ አልቀበልም ብሎ ፕሮግራሙን ጥሎ ወጥቷል የሚል ነገር ነው እንግዲህ የደረሰኝ ማለት ነው። እነሱ ሌላ ነገር ሊሰሩበት ይችላል፣ ግን አብርሃም አልተቀበላትም እላችኋለሁኝ እንኳን ያላችሁ ማለት ነው። ይችን የመሰለች ፍልቅልቅ አንደ በተጣፋጭ ሆነች ካፏ ክፉ የማይወጣ ራሷን እየጠበቀች ሮታ ሀብቴ ሚዲያውን ማነጋገሪያ ያደረገች በሶስት አመት ውስጥ እንዴት ልትጠላ ትችላለች? ልትወደድ እንጂ የማይክል ጃክሰን ሚስት የባባዬ እናት እላቸዋለሁኝ። ሮታ እንግዲህ አሸናፊ እንደሆነች ነው እኛ የሰማ ነው ማለት ነው። እንግዲህ ሄርሜላ የሞተ ዘመድ ካለሽ ከሞቱ ዘመዶችሽ ቆጭ ብለሽ በታረቅሺ ያዋጣሻል፣ እላለሁ። እሰው ባለ ግን እሆናለሁ ማለት በጣም ስህተት እንደሆነ ነው። የሄርሜላም አድናቂዎች ይሄ ለናንተ መርዶ ነው፣ ይድረስልኝ እላለሁ። ከምሽት የሰማሁ ዜና ነው። ከይር ያሰማን። መልካም ምሽት። ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ መረጃዎችን ከዚህ ቻናል ላይ